አንዳንዴ ይሆላችሁ እኛን ይውቅና እኛን የምናውቁ እኛን አትበሉ። ገባችሁ አይደ? ከልጅቷ ራስ ውረዱ። ኦኬ ከሀይሚ ራስ ውረዱ። እንዴ ይበቃችኋል። ምን ሽ ነው እንዴ? ብዙ ጊዜ ብዙ አመታቶች ብዙ ቀናቶች እኮ ዘቀዘቃቸው ሳደባቸዋት ምንድን ነው የምትፈልጉት? አሁን ምን እንድታረግ ትፈልጋላች? ፍላጎታችሁ ምንድን ነው? እቺ ሱሲነኝ የምትባይ ልጅ ማለት ነው። አንቺ ደግሞ አሪፎች ተቀማጭ ባክሽ፣ ምን አይነት አሮጌት ናት በናታችሁ። እንዴ፣ አይሰለቻችሁም? ምንድ ምንድ ነው ወጥተሽ መልስ ስጪ። ምን አባት መልስ ነው የምትሰጠው? ላንቺ ምንድን ነው መልስ? እንደ ሄሚ ግን መልስ የምሰጠው ሰው አለ እንዴ? ስሚኝ፣ የሆለሽ ምን አለሽ? ማሰለሽ ከዚህ በፊት እናትንና አባቴ የፈለጋችሁትን ነገር አድርጎ፣ ግን በኔ ምክንያት የማንም እናትንና አባትን የማንንም ቤተሰብ አትንኩ ብላ ስታርታለች። ስንት ጊዜ ነው ብሩክ፣ አይ እንዳይናቀ ብሩክን አትስደቡ፣ የብሩክ ቤተሰብን አትስደቡ ብላ የምትናገረው። እንደ ሄሚ ግን ወጥቶ ይናገራል። እንደ እሱ ወጥቶ ይተናገር። አንቺ ምንድነው የምትፈልጊው? ማለት ከሷ ምንድነው ፍላጎታችሁ ምንድን ነው አልገባኝም። ልትል ልታሳዱን ትችላላችሁ። ምን እንደምትፈልጉ ከሄሜ እንደ ከሄሜ ወይ ከሜዳ ጥላ እንዲጠፋት ይፈልጋላችሁ ነው? ከሜዳ እንዲጠፋት ይፈልግ ያለሽ ወይስ ምንድን ነው ፍላጎትሽ? እ ማለት አልገባኝም። ንገሪኝ እስቲ አንቺ ሴትዮ ምን ነው? ብሩክን ስለወደድሽ ሄሚን ጠለሽ ወደድሽ፣ የራስሽ ጉዳይ ባክሽ፣ ይሆልሽ ሲሜ

ብሩክ፣ ብሩክን እንደ ሄም የሚያከብር ሰው አለ? እንደ ሄም እኮ ብሩክን ምን አክል እንደሚታከብር ታውቃላችሁ? ካሜራ ደብቆ ራሱ ሲልክ፣ ካሜራ ደብቆ ፕራንክ ሲያረጋት ራሱ እሱን ምን አክል እንደሚፈራ አይታችሁታል። ምን አክል እንደሚታከብር አይታችሁታል። እንደ ምን አርግ ነው የምትሏት? እንደ አራ ይበቃችኋል፣ ይበቃችኋል። ያንቺ ደጋፊዎች እየሰደበ ነው ልጁ ምናምን እና ብሩክ ሄምን እየዘጋዘጋች እንደ ትናንትና ፎቶ ውዶ በሱ ገና ሌላ ቪዲዮ ሰራሉ እንዲም አላወራም እግዚአብሔር፣ ሌላ ቪዲዮ ነው የሚሰራላት እዛ ጊዜ ቅሮ ያመጣልሽ ነው ምልሽ አልባዛም። እንደ ነገሩ ምንም አርጉ ግን፣ እናንተ ብዙ ነገር ለፍታችኋል። ሄሚ ከብሩክ እንዲለይ እየፈለጋችሁት ነበር፣ ብሩክ ከሄም እንዲለይ እየፈለጋችሁት ነበር። ሊሆንላችሁ አልቻለም። ሴትዮ እንደለመጥሹ ቀብራራ ጀግና ያልሽ ኖሪ እንጂ

እቺ ደግሞ ዲግ እቺ ሰላምን ነው የለጠፉት። ምንድነው ከዚህ በፊት ባለፈ ላይ ላይ ምንድነው ያለችው? እኔ ፎቶን እኔ ሰው ልጅን እኔ አይቼ በመረጃ ነው የምናገረው። በነገራችን ላይ በብሩክ ምክንያት ከብዙ ሰዎች ጋር ተጣልች ያለ ምናምን አለች። እና ሌላ ምንድነው ብሩክን እንዲሰደብ አልፈልግም። በቃ ብሩክ ሲሰደብ እኔ በጣም ያመኛል። ብሩክ ምንድነው ያለችው? ሌላ በጣም ይገርመኛል እኮ ምንድነው

ምን ነው ፈላችሁ? እንዶ እግዚኦ ማርና ክርስቶስ እግዚአብሔርን። እኮ በጣም ነው እኮ የምትገርሙኝ። ምን አርጊ እንደምትሉት እኮ ግራ ገባኝ። ምን እንድታረግ ትፈልጋላችሁ? ይሄ ምንድን ነው ፍላጎታችሁ? ትጥፋ ካብሩክ ወክት ላይ ነው ካብሩክ ከመሸ ምንድን ማይለያ ይወቁ። እግዚአብሔር ካለ አይለያዩ። በጣም ትፈልጋላችሁ? ታገኛለሽ። እዚህ ጋር ቁጭ ብለሽ ጠብቂ ባክሽ። ወንድም ካልሽ ወ እሺ፣ እኔ እንዴት ጥያቄ አለ። ወንድም ካላችሁ ወንድምሽ የሚወደው ነገር ለምን አትወጂ? ማንቺ ወንድም ነው ያልሽ፣ አራሳ ታውር ያለሽ ጀግና ነው ቀብራራ ነው ያልሽ፣ ካራሜላ ነው ያልሽ፣ ማር ነው ለኔ ማር ነው ያልሽ። እየዮት እየዞረስ ነው ካራሜልሽ። የሚወደው ነገር ለምን አትወጂ? ማንቺ አፈርብይና። ወንድምሽ የሚወደው ነገር ወንድ ውደጃ። ወንድ ወዳጅ ከሆነሽ አክብሪያ። የሚታይ እሱን የሚታከብሪው ከሆነ ወይስ ማስመሰል ነው? ይሄ የማስመሰል ጥግ ለፎሎ ያለ ላይክ ነው። ምን ተመስላ አለሽ? በናታችሁ ወተሽ ማልሲሽ ወተሽ ማልሲሽ ልጅቷ ፊቷ አትኑርባት ትኑርባት። አፈር ብሎ ኮተት አሞች እንዴት እንደማናል ዶ በጌታ ነው። ወዶች እኔ በጣም ነው ተናድጄ፣ እግዚአብሔር እና ለዚህ ነው ይቅርታ። ቪዲዮ ላይ ላይክ ሼር አድርጉ፣ ለሁሉም እንዲደርስ አድርጉ። በጣም ነው ሞዳችሁ። ሰላም ራሱ አላልኩም። እንዴት ናችሁ ግን ደህና ናችሁ አይደል?